ለምለም ቅዳሜ ትባላለች ማለት ነው። በመስቀሉ ሰላምን አደረገ እያሉ ካህናቱ ቄጤማ ስለሚያድሉ የመጨረሻ ስያሜው ቅዱስ ቅዳሜ ትባላለች። ቅዱስ ቅዳሜ ለአምስት ሺ አምስት መቶ ዓመታት በሲኦል ሲማቅቁ የነበሩ ነፍሳት ጌታችን መድኃኒታችን ኢየሱስ ክርስቶስ በአካለ ነፍስ ወደ ሲኦል ወርዶ ሰላም በሁላችሁ ይሁን ብሎ ወደ ገነት አስገብቷቸዋልና፣ ስለዚህ ቅዱስ ቅዳሜ ወይም የተለየች ቅዳሜ ጌታችን ኢየሱስ ክርስቶስ ሲሆን ከአዳም ጀምሮ ወደ አንዱ በቀን ከአንዱ ከይሁዳ በቀር ሌሎችን ነፍሳት ሁሉ ይዞ የመጣበት ሰንበት ስለሆነች ቅዱስ ሰንበት ወይንም ደግሞ ቅዱስ ቅዳሜ ትባላለች ማለት ነው። ያስተማረን፣ የነገረን፣ የደሰሰን እግዚአብሔር ክብር ምስጋና ይኗል ወስማ እግዚአብሔር ያችን በያለንበት ቁጭ ብለን ይደርሰናል እና ስለዚህ ሳንጋፋ ቄጠማውን እንቀበላለን በግንባራችን አስረን እንሄዳለን ማለት ነው ትናንትና በሰፊው እየነገረን የብዙ ሰዎች ሞባይል ጠፏል ዛሬም እንደዛ መሆን የለበትም ስለዚህ ልክ እንደ ጸበሉ ስርዓት በያለንበት ሁላችንም ቁጭታል በኋላ ካህናት አቡ አባቶቻችን እኛ እስከተቀመጥንበት ድረስ መጥተው ያደርሱናል። ሌላው ከ12 ሰዓት ጀምሮ የሌሊቱ አገልግሎት የሚከናወን ይሆናል። ሌሊት ከስድስት ሰዓት ጀምሮ ከስድስት ሰዓት ጀምሮ ሥርዓተ ቅዳሴው ይከናወናል። ነገር ግን በደብራችን በተለይ የሰንበት ትምህርት ቤት ልክ ከስምንት ሰዓት ጀምሮ አባታችን ቀሲስ መጋቢ አዲስ ቀሲስ ወደሰን ሶርሳ ተገኝተው እያስተምሩና አሁን ደግሞ ጊዜ ያለን ሰዎች ወደኋላ ፍቃድ ሰዎች እዚሁ ጽዳት እናጸዳለን፣ ለሌሊቱ አገልግሎት ምቹ እንዲሆን ትላንትና የተለያዩ ወረቀቶች ግቢውን አቆሽሸውታልና እሱን ሁሉ አስብተን በጋራ ወደየቤት ወደየቤታችን